ሰላም፣ እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። አገልጋይና ሴቶቹ በሚል ርዕስ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምዕራባዊ ደቡብ ክልል ከመጋቢት 25 እስከ 26 2017 ዓ.ም ከ104 አጥቢያዎች ለመጡ 110 የሙሉ ጊዜ አገልጋዮች አገልጋይና ሴቶቹ በሚል ርዕስ በቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ስልጠናው ተሰጥተዋል። በልዩ ልዩ ጉዳዮች ላይም ውይይት፣ ምክክር ተደርጓል። የክልሉ ፕሬዝዳንት ፓስተር ሀረገወይን ሰይፉ አገልጋዮች ከዚህ ስልጠና ባገኙት ግብዓት መሰረት ጌታን በጽናት ቆመውና ጸንተው ለጥሪያቸው ታማኝ ሆነው እንዲያገለግሉ መልእክት አስተላልፈዋል። መሪዎችን የማዘጋጀት ስልጠና ተካሂደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል በነጆ ከተማ ቁጥር ሁለት አጥቢያ ከ21 አጥቢያዎች ለመጡ ለ83 የአጥቢያና የአዳጊ ቤተክርስቲያን መሪዎችና ወጣቶች መጋቢት 26-27 2017 ዓ ም የሁለት ቀናት ስልጠና ተካሂደዋል። ሁለንተናዊ የመሪነት ስነምግባር በሚል ርዕስ በመጋቢ ማርቆስ ኩያሳ የተሰጠው ስልጠና በወደፊቱ የቤተክርስቲያን አመራር ላይ ከፍ ከፍተኛ ለውጥ የሚያመጣ መሆኑ ተወስቷል። በስልጠናው ላይ ከፓስተር ማርቆስ ጉያሳ ለክልሉ የተበረከተ መጽሐፍ ተመርቋል። አዘጋጆቹም ጌታን በማክበር መጋቢ ማርቆስ ጉያሳን አመስግነዋል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና እና የመጽሐፍ ስርጭት ተጀመረ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ስርዓተ ትምህርት የአሰልጣኞች ስልጠና እና የመጽሐፍ ስርጭት ተጀምረዋል። በቤተ እምነት ደረጃ የተዘጋጀውና በቅርቡ የተመረቀው ስርዓተ ትምህርት ባለፉት ሶስት ሳምንታት በአዲስ አበባና አካባቢው የሚገኙ ሶስቱን ክልሎች የአሰልጣኙ ስልጠና ለሶስት ቀናት በየክልሉ የተሰጠ ሲሆን በስልጠናዎቹ 266 ሰልጣኞች ተካፍለው ስልጠናውን ለተካፈሉ አጥቢያዎችም የመጽሐፍ ስርጭት ተካሂደዋል። ስልጠናው በቀጣይነት በሌሎች ክልሎች በክላስተር ደረጃ ለመስጠት እቅድ መያዙን ከልጆች ወጣቶች ቤተሰብ አገልግሎት ኃላፊ ከሆኑት ከመጋቢ ኤርሚያስ ገብረመድህን ያገኘነው ያገኘ ነው መረጃ ያመላክታል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ክልል ከስራና ቢዝነስ ለጌታ ክብር አገልግሎት ጋር በመተባበር ስልጠና አካሄደ። ከመጋቢት 24 እስከ 25 2017 ዓም ለሁለት ቀናት በድሬዳዋ መሃል ሙሉ ወንጌል አጥቢያ በድሬዳዋና አካባቢውና በሀረር አካባቢው ካሉት 16 አጥቢያዎች የተውጣጡ 35 የቤተክርስቲያን መሪዎችና በስራ ላይ የተሰማሩ ወገኖች ተገኝተዋል። ከእንግሊዝ ሀገር በመጡ በዶክተር ተስፋዬ ማሞ ስልጠና የተሰጠ ሲሆን በመጨረሻም ለተሳታፊዎች ሰርተፍኬት ተበርክቶላቸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልማት ኮሚሽን የወንጌል ተልኮ ከልማት ጋር አጣምሮ ማገልገል በሚል ርዕስ በአዲስ አበባ በሚገኙ ሶስቱም ክልሎች ስልጠና ተካሄደ። ባሳለፍነው ሳምንት በተካሄደው ስልጠና ላይ የሶስቱን ክልሎች ፕሬዝዳንቶችና አገልጋዮች የተገኙ ሲሆን የልማት ኮሚሽን ኮሚሽነር የሆኑት መጋቢው ብርሃኑ ታረቀኝ ስልጠናውን ሰጥተዋል። ዶክተር ተፈሪ ብዙአየው የእግዚአብሔር ቃል መልእክት በማቅረብ ጸሎት አድርገዋል። ወንጌል ተልኮ ከልማት ጋር አጣምሮ ለማገልገል ማህበረሰቡን ማድረስ ላይ የግንዛቤ ማስጨበጫ መርሃ ግብር ተካሂደዋል። የክልል ፕሬዝዳንቶች እና የዋና ጽህፈት ቤት የሥራ ኃላፊዎች የሥልጠና ፕሮግራም ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ለክልል ፕሬዝዳንቶች እና የጽህፈት ቤት የሥራ ኃላፊዎች ያዘጋጀው ሥልጠና በአዳማ ከተማ ተካሂደዋል። ስልጠናው ሶስቱ ቁልፍ የአገልጋይ መሪ እቅዶች ስሪ ኤስ ኢንተርኒንግ ፕላን ኤግዚስቲንግ ፕላን ኤንድ ኤግዚስቲንግ ፕላን በሚል ርዕስ እየተሰጠ ሲሆን ስልጠናውን የሰጡት ዶክተር ሙላቱ በላይነ ናቸው። በስልጠናው የክልሉ ፕሬዚዳንቶች እና የዋና ጽህፈት ቤት የስራ ኃላፊዎች ተገኝተዋል። ተሳታፊዎቹም ስልጠናው ጠቃሚ እንደሆነ ገልጸዋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።